ማሻአላህ ተወዳጁ ምግብ ዳይ ወደ ስራው ላሳያችሁ፣ ተከታተሉኝ። አሰላሙአለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ወደ ቻናሌ ቤተሰቦች ሰላም ሰላም ብያለሁ ብያላችሁ። በሰላማችሁ ይብዛ። ዛሬ እንግዲህ ባምያ አሰራር ይዤላችሁ መጥቻለሁ ማለት ነው። ከመጀመሪያው እስከ መጨረሻው አብራችሁኝ ተከታተሉኝ ማለት ነው። እያንዳንዱ ሁሉንም አስፈላጊውን ነገር አቅርቤያለሁ ማለት ነው። በተሰብ እና ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰቡ ነው። ቤተሰብ የሆናችሁ ደግሞ ያው አበረታቱኝ ማለት ነው። ቪዲዮን በማየት አበረታቱኝ ማለት ነው። ውዶቼ እንግዲህ ዛሬ ባምያ አዘጋጅቻለሁ ማለት ነው። ከዛ ነጭ ሽንኩርት ያስፈልገኛል። ድንብላል የድንብላል ቅጠል ያስፈልገኛል። ሽንኩርት ያስፈልገና ማለት ነው እና የቅመማ ድብልቅ ቅመሞች አዘጋጅቻለሁ ማለት ነው። ከዛ ሳልሳ እና ጨው። አሁን ምሳሌ ያው እንግዲህ የተደባለቀውን ቅመማ ልቅመም እያረኩ ነው ማለት ነው ውዶቼ። ኮርኩምና ከሞን የሚያስፈልገውን ነገር ፍልፍል ማለት ነው። ቁንዶ በርበሪም ካለ የሱን ቁንዶ በርበሪ እጨምርበታለሁ እናንተም ጨምሩበት ማለት ነው። ሰርታችሁ ሞክሩ። በጣም ተወዳጅ ምግብ በአረቦቹ ሀገር በጣም ተወዳጅ እሱ ነው ማለት ነው። ቲማቲም ያስፈልገናል። ቲማቲሙ እና ነጭ ሽንኩርትን ያው በመፍጫ ፈጫዋለሁ ማለት ነው። በመፍጫ ፈጫዋለሁ። በስጋ ቢሆን በጣም ተወዳጅና ጣፋጭ የሆነ ማለት ነው። ስጋ ካላላችሁ ደግሞ በቤታችሁ ባፈራው ነገር እኔ አሁን ያው የዶሮ ስጋ ግማሹን እጨምርበታለሁ። ዶሯችንን በደንብ አርገን እናጥባለን። በከል በጨው በሌሙን አርገን በደንብ አርገን ያው ታውቃላችሁ፣ በሳጥን እንጨምረዋለን ማለት ነው። ያው ይሄን አቅርብ ያለው ማለት ነው። አሰራሩ እንግዲህ ያው እስከ መጨረሻው ተከታተሉኝ ማለት ነው ውድ ቤተሰቦቼ። ያው የድንብላል ቅጠሉን በዚህ መልኩ ቆርጬዋለሁ ማለት ነው። መጨረሻ ላይ ጨምረዋለሁኝ። ድንች የምትፈልጉ ከሆነ ድንች መጨመር ትችላላችሁ። እኔ ዛሬው ድንች ስለምፈልግ እጨምርበታለው ማለት ነው። ይኸውላችሁ አደበላልቅ ያለው ማለት ነው። እንግዲህ ግብአቶችን ያሳየኋቸውን ግብአቶች ሁላቸውንም አደበላልቅ ያለው ማለት ነው። የዶሮ ስጋውንና ሽንኩርቱን ሁሉን ነገር ጨምሮ ያለው ቅመማ ቅመሞችም ማለት ነው። እንደዚህ እያደረግነ በደንብ አርገን እናቁላለዋለን። ቁሊት ሲጣፍጥ ወጡም ይጣፍጥልናልና በደንብ አርገን ቁሊቱ ላይ እናቁላላለን ማለት ነው። ውሃ ትንሽ ጠብ እያደረግን በደንብ አድርገን እናቁላላለን። ቁሊቱ ኩሊቱ በደንብ አድርገው ከተቁላላ ሌላው ነገር ላው ላይ ነው የሚጨመረው፣ እና ብዙም የሚያስቸግር ነገር የለም ማለት ነው። እና ከዚህ ላይ ነጭ ሩዝ አዘጋጅቻለሁ። ነጭ ሩዝ አብሮ የሚበላው ማለት ነው። የሚፈልግ ደግሞ በቂጣ መብላት ይችላል ማለት ነው። ወጡን እንደዚህ እያረኩኝ በደንብ አርጌ ስለዋለሁኝ። ለምን ቁሌት ስናቁላላ ድስታችንን እንዳይዝብን ጥንቃቄ ይፈልጋን ማለት ነው። ብዙም ውሃ ስለሌለው ይቃጠልብናል ማለት ነውና ያው እጃችን ነገብ ሳይል ልናቁላላው ይገባን ማለት ነው። የሁላችሁ እንግዲህ እየተንተከተከ ነው ማለት ነው። ማሻአላ እንደዚህ ካረኩ በኋላ እንግዲህ ያው ገጠም እያረኩኝ አበስለዋለሁ ማለት ነው። ከፈት እያረኩኝ እያማሰልኩኝ ከዛ በኋላ እንግዲህ የምጨምረው ምንድነው? ባሚያ ያዘጋጀነውን ባሚያ ለውላን ጨምረዋለን ማለት ነው ውድ ቤተሰቦቼ አብሮ ቆሌቱ ጋር እናደባልቀዋለን ማለት ነው። ባምያ በውጭ ዓለም ላይ እንግዲህ ያው የምታውቁት ብዙም ሰዓት ላይ ለእንግዳ የሚቀርበው ምግብ ባምያ ነው። ባምያ በጣም ተወዳጅ ነው ማለት ነው። እና እናንተም ሰርታችሁ በቤታችሁ ተጠቀሙት ማለት ነው። ያው ባሚያ የጨመርኩበት ማለት ነው ውዶቼ። ባሚያውን እንግዲህ በስነ ስራ ልናጥበው ይገባል። በደንብ አድርጌ አጥቤዋለሁ። ስን ስንከትፈው እራሱ በደንብ አርገን እናየዋለን። ትል ምናምን የወጋው ነገር ካለ እሱን እንጌጣለ በደንብ አርገን ጥንቃቄ ይፈልጋል ማለት ነው። ባሚያ አሰራር ጥንቃቄ ይፈልጋል። እና በዚህ መልኩ ጨምሬ አደባልቀዋለሁ ማለት ነው። እንደዚህ እያረኩኝ እንግዲህ ገጣም እያደረኩኝ ትንሽ ውሃ ጨመር እያደረኩኝ ሙቁሃ ጨመር እያደረኩኝ አበስለዋለሁ ማለት ነው። ውድ ቤተሰቦቼ፣ እንደዚህ አበስለዋለሁ። እናንተም በቤታችሁ ሰርታችሁ ሞክሩት ማለት ነው። ዋው ማሻላ የውላችሁ እንግዲህ እየተከተከ ነው ማለት ነው። ወጥ ላይ ደግሞ ውሃ አታብዙበት። ውሃ ሲበዛ አንዳንድ ጊዜ በተሰብ ቦታ ላይ ሲኮን ያው ለበተሰማ ባያ ተብሎ ውሃ ይበዛበታልና ከወጥ ላይ ጣሙን ያጠፋል ማለት ነው። ውሃ ሲበዛ ጣሙን ያጠፋባቸዋል። እጥር ምጥን ሲል ነው ያኔ ወጡ የሚጣፍጠው ማለት ነው። አሁን ላይ እንግዲህ ድንች ነው የምጨምረው ማለት ነው። ድንቹ ደግሞ በኋላ ላይ ያደረኩት ብዙም ሰዓት አይፈልግም። ድንቹ ቶሎ ብሎ የመብሰል እድሉ አለው ማለት ነው። እንደዛ አርጌ አቀላቅለዋለሁ። ከዛ ውሃ ጨመር አደርግበታለሁ ማለት ነው። ትንሿ በጣም ይቅርታ ለካሜራው ጥራት ማለት ነው ውዶቼ። እንግዲህ ለወደፊት አስተካክላለሁ። አንድ ሰው ብቻ ሆኖ ሲቀርጽ ትንሽ ያስቸግራም ማለት ነው። በዚህ መልኩ እንግዲህ ወጣችን እየተንተከተከ ነው ማለት ነው። እንደዚህ እያደረግን እና በስለዋለን ገጠም እያደረግን። ይሄ ሁላችሁ በቂ ይበቃ ነው ያልኩትን ያክል ውሃ ጨምሬበታለሁ ማለት ነው። የሚያበስለውን ያክል ከም በኋላ ውሃ ጨምርበትም ማለት ነው። በዚህ ነው ይበስለው፣ በዚህ ይበቃ ማለት ነው። አሁን ላይ ጨው ነው የምጨምረው። ጨው ደግሞ የምንፈልገውን ያክል የወጣችንን መጠን እንጨምራለን። በሻይ አንድ ማንከን ብናደርግ የተመራጭ ነው ማለት ነው። ለምን ወጡን እየቀመስነ ጨው ብንጨምር ጥሩ ነው ማለት ነው። ጨው ከበዛበት ወጣችነ በጣም ነው የሚያበላሸው ጣዕሙን ሁሉ ነው ይዞት የሚጠፋው ማለት ነው። እና ከሚበዛ ቢያንስ ይሻላል ማለት ነው ውዶቼ። እና እየቀመሳችሁ ጨውን መጥናችሁ እንደምትሰሩት ያክል መጨመር አለባችሁ። ከዛ የድንብላል ቅጠሉን ያዘጋጀሁት እንጨምርበታለሁ ማለት ነው። መጨረሻ ላይ እሱን ጨምረዋለሁ። ከዛ በኋላ እሳታችን እናጠፋለን ማለት ነው። ይሄ ምርጥ ተወዳጅ ምግብ እንግዲህ እናንተን በቤታችሁ ሰርታችሁ ተጠቀሙት ማለት ነው፣ ውድ ቤተሰቦቼ ያው በዚህ መልኩ ሌሙን ደግሞ ያስፈልጋል። ሌሙን እንጨምርበታለን ማለት ነው። እነሱን ከፈለጉ ብቻ ማድረግ እንችላለን። የሚፈልግ ይጨምራል ማለት ነው። በዚህ መልኩ አጠናቀቅነ ማለት ነው። እንግዲህ ውዶቼ በጣም ነው የሚጣፍጠው፣ ሰርታችሁ ሞክሩ፣ በቤታችሁ ስሩት ማለት ነው። የውላችሁ ጨረስነ ማለት ነው። እንግዲህ ሊበላ ነው መሻላ